ያስገኙትን ሀብት ጨምሮ ባለፈው ዓመት በታሪካችን ከፍተኛውን የውጭ ምንዛሪ ያገኘንበትና ሪዘርቫችንም ቅድም እንዳነሳሁት ከአስር እጥፍ በላይ ያደገበት ዓመት። ይሄ የሚጨበጥ የሚዳሰስ የሚታይ እድገት ነው፣ እንደ ከዚህ ቀደሙ ያለ የቁጥር እድገት አይደለም። የኢትዮጵያ የአሁን እድገት፣ ጥሩ አፍንጫ ያለው ሰው በሽታ ያውቀዋል። ከተማው ሲንቀሳቀስ በሽታ እድገቱን ያውቀዋል።